ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ዮሐንስ ወንጌል ምዕራፍ 3 ቁጥር አምስት ላይ እንዲህ ይላል። ኢየሱስም መለሰ እንዲህ ሲል እውነት እውነት እላችኋለሁ እውነት እውነት እላለሁ ሰው ከዋና ከመንፈስ ካልተወለደ ተወለደ በቀር ወደ እግዚአብሔር መንግሥት ቢገባ አይችልም ይላልና፣ ቀጥታ ቴክስቱ ላይ ሄጂ እጠይቃለሁ። ቴክስቱ ላይ አንድ ከመጠየቄ በፊት ግን ቴክስቱ ላይ ከመጠየቄ በፊት ግን ይህንን ጥቅስ ሰማቱ ዮስቲን ወይም ጀስትን ማርቲር በጣም ለሐዋርያት ዘመን የቀረበ ሰው በፈርስት አፖሎጂ መጽሐፉ ላይ ቻፕተር 61 ክርስቲያን ባፕቲዝም ላይ ለውሃ ጥምቀት አድርጎ ይጠቀሟል። የውሃ ጥምቀት እንደሆነ አድርጉ ይተረጉሟል። ምን ትላለህ? ትቀበላለህ? የጀስት ማርቲር ለሐዋርያ ዘመን እጅጉን የቀረበ ነው። አልቀበልም። ከጀስት ማርቲር በኋላ በዘመን አሁንም ሴራኒየስ ደግሞ ስለዚህ ሙሽይሄራሊዝምይቀለለምን እንደጠየኩኝ እነግራችኋለሁ። ለምን እንደጠየኩት በዚህ እነግራችኋለሁ። ተርቱለስ ተርቱሊያን ኦን ባፕቲዝም ላይ ቻፕተር ትዌልቭ ላይ ኦፍ ደ ነሰሲቲ ኦፍ ባፕቲዝም ቱ ሳልቬሽን ጥምቀት ለድህነት ያለው አስፈላጊነት ላይም ይህን ጥቅስ ሲጠቅስና የውሃ ጥምቀት እንደሆነ ይናገራል። የመናፍቃን ጥምቀትም እንደማያድን ይናገራል። ይህንንስ ትቀበላለን? የተርቱ ላይ አለ ከእኔ ጋር ምን ያገናኘል? ጥምቀት ከሆነ አልቀበልም። መጽሐፍ ቅዱስ እሺ፣ ከጥንት አባቶች ከጥንት አባቶች ዮሐንስ ወንጌል ምዕራፍ ሶስት ቁጥር አምስትን ከውሃ ጥምቀት ውጭ አድርጎ የተረጎመ ሰው አለ? አለ ከውሃ ጥምቀት ውጭ

ሶስተኛው ክፍለ ዘመን ላይ እስቲ፣ የማን ነው ንገረን፣ የማን ነው እስቲ፣ የትኛው አባት እስቲ ንገረን። የአባቱን ስም ጥቀስ፣ የአባቱን ስም ጥቀስ። በቃ አለ አንድ ጥቅስ የለም። ለምንድነው ይህን ጥያቄ አነሳውት? ጋይስ ይሄን ጥያቄ አነሳውት ነው። እሺ፣ አንድ አንድ ጥያቄ አትና አትናቴዎስ እንደዚህ ይላል፣ አጌን ዛሪያንስ ዲስኮርስ ቱ ላይ ቻፕተር 18 ላይ ሰው ወደ ጥምቀቱ ሲገባ በመንፈስ ቅዱስ ይቀደሳል ይላል ምን ትላለህ ትቀበላለህ ትምህርት መጀመሪያ መጽሐፎቹን እያሳየኝም አይደለም ያለው ዝም ብለህ የማን እንደሆነ በምን አውቃለሁ አይታይም

ማስረጃ እያሳየኝ ነው። ዳግማይ አትናክ የተባለ ሳይ በነገራችን ላይ የሆነ ቪዲዮ ላይ ስታጠምቃ ይች ነበረ። ስለ ጥምቀት ምንም ሳታውቅ እንዴት ታጠምቃለህ? ብራዘር አታፍርም? ሮሜ ስድስት ላይ ሮሜ ስድስት ላይ ያለው ጥምቀት በአ በሁሉ መንፈስ ቅዱስ ስም የሚጠመቀው ጥምቀት ነው። አይደለም አይደለም። ምንድን ነው ወይስ አይደለም? ስለ አዋልክኝ በሰላም አዲስ መደበኛ ትርጉም ሮሜ ስድስት ላይ ህዳ ህዳጉ ላይ የውሃ ጥምቀት እንደሆነ አንስቶ በማስረዳት ለድነት አይሆንም ይላል። እሺ ታዲያ ኦኬ ታዲያ ምን ሰው አንተን ይቀበሉ ወይስ አዲሱ መደበኛ ትርጉም ይቀበሉ? ፕሮቴስታንት፣ አይ ከታች ያለው ሰዎች ባብራሪያ ነው። ዋናው መጽሐፉ አዋርያው ጳውሎስ ምን ተናግሯል ነው አዋርያው ጳውሎስ የተናገረው ክርስቶስ ውስጥ ለመግባት ነው እንግሊዘኛው ምን ይላል ባፕታይዝድ ኢንቱ ጂዘስ ክራይስት ነው የሚለው ባፕታይዝድ ባይ ጂዘስ ኔም አይደለም ስለዚህ ኢንቱ ጂዘስ ክራይስት ነው የሚለው ክርስቶስ ውስጥ መግባት ነው ጥምቀት ይተዋል እንጂ በኢየሱስ መጠመቅ አይደለም ስለዛ ትክክለኛ እኔ ነኝ አዲሱ መደበኛ ትርጉም አይደለም እያልክ ነው መልካም ፕሮቴስታንት ወንድምቶቻችን ግን አዲሱ መደበኛ ትርጉም ወይ ደግሞ ይሄን እንጅመረጡ ምሉ ህይወት ደግሞ የሚባል መጽሐፍ ቅዱስ ስትማለት ምሉ ህይወትም ሮሜ ስድስት ከታች ማብራሪያው ላይ ይህንኑ የውሃ ጥምቀትን እንዳለ የውሃ ጥምቀት እንደሆነ ያስረዳል። ምሉ ህይወት ሱ አሁንስ ምሉ ህይወት ማለት የመጽሐፍ ቅዱስ ስትማቸውን ይቀበሉ ወይስ አንተን ይቀበሉ? ይሄኛው ደግሞ የውሃ ጥምቀት ነው አይልም አንድምተው። ስለዚህ አንተን ይቀበሉ ወይስ አንድም ተው ይቀበሉ? ኦርቶዶክስ ያቄ እንትያቄ መልስልኝ። ብራዘር ጥያቄ መልስልኝ። የሆነ መጽሐፍ ይዘህ መጥተህ ይሄኛው ግን አትበል። መልስኩኝ ያቄ ምሉ ይሄ ፕሊስ፣ መልስልኝ ያንተን ይቀበሉ? ሮሜ ስድስት የምሉ ህይወትንም ካልተቀበሉ የሁለታችሁ መጽሐፍ ቅዱስ አይደለም ማለት ነው። የማን መጽሐፍ ቅዱስ ነው ማለት ነው? በመጽሐፍ ቅዱስ ሞግተኛ ላይ ሰምታችሁ ታውቃላችሁ። ቅድም ሲያደርግ እንደነበረ አይታችኋል። እሺ፣ ፕሮቴስታንት ወንድምህቶች ምሉ መጽሐፍ ቅዱስ ስትማችሁ ትቀበላላችሁ ወይስ ይሄንን የቲክቶክ ልጅ? ኦኬ፣ ቀጣይ ጥያቄ። እዚህ ሮሜ ስድስት ላይ ይሄንን ሰው ታውቁታላችሁ አይደል? አንድ እና ሲያጥፋልኝ ነው፣ ይሄን አጥፋልኝ። ኦኬ፣ ዶክተር ተስፋዬ ሮበሌ፣ ዶክተር ተስፋዬ ሮበሌ። ኦኬ አብራኒ ዶክተር ተስፋዬ ሮበሌ ደግሞ ጥምቀት ለድህነት ያስፈልጋልን በሚል ጽሑፋቸው ላይ ስለ ውሃ ጥምቀት እንደዚህ ይናገራሉ። የውሃ ጥምቀት ከኃጢአት ለመታጠባችን እንዲሁም ከክርስቶስ ጋር ኅብረት ለመፍጠራችን ከክርስቶስ ጋር አብረን ለመቀበራችን፣ እንዲሁም በትንሣኤ ቀን ከሙታን ለመነሳታችን ትዕምርት ወይም ምልክት ነው በማለት ሮሜ ምዕራፍ ስድስት ከቁጥር አንድ ጀምሮ ያለውን ይጠቅሳሉ። ሰው ለዶክተር ተስፋዬ ሮበሌ ሮሜ ስድስት ላይ ያለው የውሃ ጥምቀት ነው። ፕሮቴስታንቶች ዶክተር ተስፋዬ ሮበሌ የሚያህል ትልቅ ሰው ይቀበሉ ወይስ የቲክቶክን አንተን ልጅ አንተን አንተን ይቀበሉ?